በሆሮ ጉዱሩ ወለጋ ዞን ዳግም በተፈጸመ ጥቃት ሰባት ሰዎች ተገደሉ። በቀናት ልዩነት የሟቾች ቁጥር 27 ደረሰ። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን አቤ ዶንጎሮ ወረዳ ገራሮ ቀበሌ ረቡ ሚያዝያ 1 2017 የፋኖ ታጣቂዎች በህዝብ ማመላለሻ ሚኒባስ ላይ ፈጸሙ በተባለ ጥቃት ቢያንስ ሰባት ሰዎች መገደላቸውን ነዋሪዎች ለአዲስ ስታንዳርድ ተናገሩ። በአቤ ዶንጎሮ ወረዳ ገራሮ ቀበሌ የተፈጸመው ጥቃት በተመሳሳይ ወረዳ መጋቢት 19 2017 የፋኖ ታጣቂዎች ፈጸሙት በተባለ ጥቃት ከሀያ በላይ ነዋሪዎች መገደላቸውና ሌሎች ሶስት ሰዎች ታፍነው መውሰዳቸውን ተከትሎ በቀናት ልዩነት የተፈጸመ ሁለተኛ ጥቃት ነው። በተሽከርካሪ ውስጥ የነበረና ከጥቃቱ የተረፈ አይን ማኝ ጥቃቱ በፋኖ ታጣቂዎች መፈጸሙንና አብሮት የነበረው ጓደኛው በጥቃቱ አጠገቡ መገደሉ ለአዲስ ስታንዳርድ ተናግረዋል። ከጓደኞች ጋር ወደ ከተማ በመጓዝ ላይ እያለን የታጠቁ ሰዎች ከጫካ በመውጣት የተኩስ ሩምታ ከፈቱብን። አምስት ታጣቂዎች ነበሩ። ሶስቱ ወደ መኪናው ቀርበው ሲተኩሱ ሌሎች ደግሞ ራቅ ብለው በክላሽና በስናይፐር እየተኮሱብን ነበር ሲል ተናግረዋል። በኦሮሚያ ክልል ምዕራብ ሸዋ ዞን ሜታ ሮቢና አቡነ ግንደበረት ወረዳዎች በመንግስት ጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል በተደረገ ውጊያ ቁጥራቸው ያልታወቁ ንጹሐን ህይወታቸው ማለፉን ዋዜማ ሰምታለች። ከፍተኛ ቁጥር ያላቸው ታጣቂዎች በተመሳሳይ ሰዓት ወደ ወረዳዎቹ መግባታቸውን ተከትሎ ለሰዓታት የዘለቀ የተኩስ ልውውጥ እንደተደረገ ምንጮች ተናግረዋል። የቡድኑ አባላት ፉርቶ በተባለች መንደር ወደሚገኝ መከላከያ ሰራዊት ካምፕ ዘልቀው በመግባት በርካታ የጦር መሳሪያዎችን፣ ወታደራዊ ትጥቆችና ቁሳቁሶቹ መዝረፋቸውን ምንጮች ተናግረዋል። በሜታ ወልቂቴ ወረዳ ኤላ በተባለ ቀበሌም በግጭቱ ሁለት የክልሉ ሚሊሻ አባላት ህይወት ማለፉ ተነግሯል። ጠቅላይ ሚኒስትር አብይ አህመድ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳን የምስራቅ አፍሪካ ጉዳዮች አማካሪ አድርገው ሽመዋል። ይህ በእንዲህ እንዳለ ደብረ ጽዮን ገብረ ሚካኤል የሚመሩት የህወሀት ክንፍ የፓርቲ ነጻነቱ እንደጠበቀ ከአዲሱ የጄኔራል ታደሰ ወረደ ጊዜያዊ አስተዳደር ጋር ለመስራት ዝግጁ መሆኑን አረጋግጧል። ቡድኑ የትግራይን ህገ መንግስታዊነት ወደ ነበረበት መመለስ፣ የትግራይን የግዛት አንድነት ማስከበር፣ ተፈናቃዮችን ወደ ቀያቸው መመለስና በምርጫ የተመረጠ መንግስት ማቋቋም የአዲሱ ጊዜያዊ አስተዳደር ትኩረቶች መሆን እንዳለባቸው አሳስቧል። ጄኔራል ታደሰም በቅርብ ጊዜያት በክልሉ ህዝባዊ ኮንፈረንስ በማካሄድ ችግሮችን ለመፍታት እቅድ እንደያዙና በጊዜያዊ አስተዳደሩ አመራር ላይ የተወሰነ ማስተካከያ እንደሚያደርጉ ጠቁመዋል። በሚያንማር በታጣቂዎች ስር የሚገኙ ኢትዮጵያውያን ሴቶች ወሲባዊ ትንኮሳ እየደረሰባቸው እንደሆነ ተናገሩ። በሚያንማር የሳይበር ወንጀል ካምፖች በግዳጅ ሲሰሩ የቆዩና አሁን ላይ ከካምፖቹ ወጥተው በታጣቂዎች ቁጥጥር ስር የሚገኙ ኢትዮጵያውያን ሴቶች ወሲባዊ ትንኮሳ እየደረሰባቸው እንደሆነ ለቢቢሲ ተናገሩ። ታይላንድ ስራ አለ በሚል ተታለው ከሀገራቸው እንደወጡ የሚገልጹት እነዚህ ሴቶች ወደ ሚያንማር ተወስደው በሳይበር ወንጀል ካምፖች ውስጥ በግዳጅ ሲሰሩ መቆየታቸውን ይገልጻሉ። አሜሪካ የሶማሊያው አልሸባብ ግስጋሴ ከፍተኛ ስጋት እንደፈጠረባት መስማቱ ኒውዮርክ ታይምስ ዘግቧል። የቡድኑን መጠናከር ተከትሎ አንዳንድ የአሜሪካ ውጭ ጉዳይ መስሪያ ቤት ባለስልጣናት የአሜሪካ ወታደሮች ከሶማሊያ እንዲወጡና ለደህንነት ጥንቃቄ የሞቃዲሾ የአሜሪካ ኤምባሲ እንዲዘጋ ሀሳብ እንዳቀረቡ ዘገባው ጠቅሷል። በአንጻሩ የአሜሪካ ብሔራዊ ደህንነት ምክር ቤት አባላት ኤምባሲውን መዝጋት በሶማሊያ ማዕከላዊ መንግስት ላይ ያሉ እምነቶችን ይሸረሽራል፣ ማዕከላዊ መንግስቱም በፍጥነት እንዲወድቅ በር ሊከፍት ይችላል የሚል ስጋት እንዳለባቸው ዘገባው አመልክቷል። በአንጻሩ የብሔራዊ ደህንነት ምክር ቤቱ አባላት የቡድኑ እንቅስቃሴ ለ ለመግታት አሜሪካ ዘመቻዎቿን ይበልጥ ማተናከር አለባት የሚል አቋም ይዘዋል ተብሏል። አንዳንድ ባለስልጣናት ሶማሊያ ለአሜሪካዊ ብሔራዊ ጥቅም እምብዛም ፋይዳ የላትም የሚል አቋም እንዳላቸው ተገልጸዋል። ከዋ ከዋዜማ ነው።